ሻዳይ እራስ ሰዎች ውረዱ ና ቁጭ ብላችሁ በሰከነ ማንነታችሁን ራሳችሁን መገምገም መፈተሽ መቻል አለባችሁ። ቁንጅና ራቁት መሄድ አይደለም። ቁንጅና በብኪኒ ፓንት የደፈረሰ ውሃ ላይ መዝናናት አደለም። አትሊስት ውሃ እንኳን ቢነጻ ምን አለበት? የተሻለ ቦታ ላይ ማለት ሰላም ጤና ይስጥልን፣ ውድ የተከበራችሁ የቻናላችን ተከታዮች፣ በያላችሁበት ሰላማችሁ ይብዛልኝ። የጂጂ ክያ ልጅ ሳምሪን በተመለከተ አሁን በቅርብ ሰዓት በተለይ ብዙዎችን እያነጋገረ በነበረው ቪዲዮ አማካኝነት የጂጂ በቅርብ ጊዜ ይዛው የነበረው ፍቅረኛዋ የነበረው ሆዴ የተባለው ግለሰብ ብዙ ነገር ሲተች ነበረ። በተለይ የጂጂ ልጅ ሳምሪን ብዙ ነገር ሲናገራት ነበር። ይህ ግለሰብ እንግዲህ በስተመጨረሻ ከጂጂ ጋር በጥል ስለተለያዩ ብዙ ቂም ይዞ ስለነበር የተለያዩ ቀናት ጥቃቶችን በመጠበቅ የጂጂ ልጅ እየተናገራት ይገኛል። ታዲያ ከሰሞኑ የለቀቀችውን በዋና በወንዝ ቦታም ባለችበት ፎቶና ቪዲዮ ነው ብዙ ነገር የተናገራት። በኤልሻዳይ መቅናት አይቻልም፣ የደፈረሰ ውሃ ላይ መዋኘት፣ እንደዚህ አይነት ፎቶና ቪዲዮ ማሳየት ምንም አራዳ አያስብልም እያለ ነው ሲናገራት የነበረው። እንግዲህ የጂጂኪያ ልጅ ሳምሪ ከሰሞኑ በተለያዩ ትላልቅ የሶሻል ሚዲያ ኢንፍሉዌንሰር፣ ቲክታከር፣ ዩቲበሮች ብዙ ቦታ ስሟ እየተነሳ ይገኛል። በተለይ ከኤልሻዳይ ጋር ብዙ ሰው እያወዳደራት ብዙ ሰጣ ገባ ውስጥ እየገቡ ይገኛሉ። ከሰሞኑ የተለያዩ ጉዳዮች ሲነሱ ነበረ፣ የጂጂኪያ ልጅ ሳምሪን በተመለከተ ይኸውም እንግዲህ የኢሬቻን በዓል ምክንያት በማድረግ የራሷን የተለያዩ ባህል ልብሶች በመልበስ የተለያዩ ፎቶና ቪዲዮ ስትለቅ ነበር። ታዲያ በሌላ በኩል ደግሞ ኤልሻዳይ የተባለች ቲክቶከር ብዙ ሺህ ፎሎወር ያላትም እሷም የራሷን ባህል ልብስ በመልበስ የኦሮሞን ባህል ልብስ በማድረግ የቻን ባልም በማክበር ፎቶና ቪዲዮም ስታጋራ ነበር። ታዲያ ከዛ ፎቶና ቪዲዮ ጋር ነው ብዙ ጥያቄ ብዙ ሰጣ ገባ የተጀመረው ማለት ነው። የጂጂኪያ ልጅ ትበልጣለች፣ በዚህ በኩል ደግሞ ኤልሻዳይ ትበልጣለች እየተባሉ ብዙ ቦታዎች ሲመላለሱ ነበር። ብዙ ሰዎች ያንን አስመልክቶ በጂጂኪያ ልጅ ሳምሪ ቦታ ሆነው በእሷ ወገን ሆነው የተለያዩ ሀሳብ ሲሰጡ የነበሩ ሰዎች ነበሩ። በሌላ በኩል ደግሞ ሳምሪ ምንም አታምርም፣ ኤልሻዳይ በልጣታለች እያሉ ጂጂኪያንም እያናደዱ የነበሩ ሰዎች ነበሩ። እስቲ ቀንጨብ ቀንጨብ ቀን እያረኩኝ ላሰማችሁ። ይሄ በመጀመሪያ የምታዩት ቤታዮ፣ ብዙዎቻችን የምናውቃት በቲክቶክ ያው፣ የጂጂኪያ ልጅ ደግፋ የተናገረችውን ንግግር ነው። ቆንጆ ናት፣ ቆንጆ ናት፣ አይካድም። ሳ ቢ በቃ ጠላታችሁ ልትሆን ትችላለች፣ ከፋኒ ጋር ተጣልታ ባትመቻችሁ ባህል ይኖራል ምናምን። ላትመቸኝ ትችላለች በምታደርገው ነገር። መልኳን ግን አንክድም፣ አትክድም። እንግዲህ ያው ቤታዮ በዋነኝነት መልኳን አንክድም። ምንም አይነት ነገር ቢኖር የእሷ መልክ ደግሞ ምንም ሜካፕ ያልነካው ነው። ለምንድን ነው ሁሉን ነገር እምታሸማቅቁት? ምንድን ነው ይሄን ያህል ጥላቻ? እያለች ነው ስትናገር የነበረው። ታዲያ ያው ብዙዎቻችን እየተመለከትን ነበረ። ያው የጂጂኪያ ልጅ ሳምሪ ብዙ ቦታ ላይ ሜካፕ አትጠቀምም። በራሷ ውበት፣ በራሷ ተፈጥሯዊ ነገር ነው ወደ ተለያዩ ሶሻል ሚዲያዎች የምትመጣው። ያንንም በማያያዝ ነው ቤታዮ በንዴት ስሜታዊ ሆና ልጅቷ በራሷ ውብ ነች፣ ለምንድን ነው የምታሸማቅቁ ስትል የነበረው በሌላ በኩል እንግዲህ፣ ከጂጂ ኪያ ጋር ለረጅም ጊዜ የሚመላለሰው የተለያዩ ንግግሮች፣ መልስ ምቶች የሚሰጣጡት ዮኒ ማኛ ደግሞ ስለ ሳምሪ እንዲህ ብሎ ጂጂን ሲያበሽቅ ነበር። እሰማለው ኤልሻዳይ፣ የኦሮሞ ልጆች አክብረሽናል፣ በጣም ነው የምንወድሽ ብለው በቃ አንደኛ ንግስታችን ነሻ አሉ። የኔ ልጅ ናት አንደኛ የምትሆነው የኔ ልጅ ናት ቆንጆ እንግዲህ ያው ዮኒ ማኛ በጣም ጂጂን ሲያበሽቅ ነበር። በተለይ ከሰሞኑ እናቷ ጂጂኪያ ስሜታዊ ሆና ቆንጆ አታቁም ውብ አታቁም እያለች ብዙ ነገር ስትናገር ነበር። በተለይ ኤልሻዳይ ከተባለችው ግለሰብ ጋርም ብዙ ስትመላለስ ነበር። እሷን አውቃችሁ እያደነቃችሁ የኔ ልጅ ደግሞ የጣላችሁ እየመሰላችሁ ብዙ ስትናገሩ የነበራችሁ ግለሰቦች ሁላችሁም አትረቡም እያለች ስትናገር ነበር። በመቀጠልም ኤልሻዳይንም ቤተሰቦቿንም ስትናገር የመልስ መት ስትሰጥ ነበር። እሱም መልስ መት የጂጂኪያ ይሄ ነበር፣ አጠር ባለመ መልኩ የልጄ ፍዩቸር እንዳይበላሽ ከማትፈልገው ሰው ጋር አትኖርም። ያ ሳታውቅ የገባችበት ህይወት መቀጠል ከሌለበት እምቢ ባለች ሰዓት እራሴን እዚህ ጋር ያመጣት ለልጅ የሻሪ ናት። ግን ልጇን ለሽማግሌ እያወቀች የምትለቅናት ልጄ ምን ቸግሮ የሆንሽው አትላት። እንግዲህ ያው ጂጂኪያ ስሜታዊ ሆና የኤልሻዳይን እናትም ስትናገር ነበረ። በተለይ እኔ አሁን የምገኘው ልጄ ሳምሪ ቤት ነው። እዚህም የተገኘት የእሷን ልጆች ለመንከባከብ በሷ በተቸገረች ሰዓት፣ በሷ ማንም በሌለበት ሰዓት ከእሷ ጎን ለመሆን ከማንም ከማትፈልገውም ሰው ጋር አብራ እንዳትቀጥልም ጭምር ነው እኔ እሷ ቤት የምገኘው የራሴን ህይወት የራሴን ኑሮ ትቼ ብላለች። አያይዛም ኤልሻዳይን ነው ለመናገር የፈለገችው። ኤልሻዳይ የምትባለው ልጅ ግን ከማይፈለግ ሰው ጋር ለገንዘብ ብላ ከተለያዩ ግለሰቦች ጋር እየሆነች ነው ከተለያዩ ከድሜ ከማይመጥኗት ሰዎች ጋርም ገንዘብን ብላ ከነሱ ጋር እየሆነች ነው ስትል ነው ስትናገር የነበረው እናትየው። ያንንም ነገር አላስቆሙም። እኔ ብሆን በእንደዚህ አይነት ነገር ቀልድ አላቅም። ልጄ እንደዚህ እየሆነች ገንዘብ ላምጣ፣ ከተለያዩ ግለሰቦች ጋር ከሽማግሌዎች ጋር እየሆንኩ ገንዘብ ላምጣ ብትል እንኳን እኔ አልለቃትም፣ በጨዋ መልክ ነው ያሳደግኳት ስትል ነው ስትናገር የነበረው። በአጠቃላዩ ያው ኤልሻዳይ በሆነ ሰው ቅምጥ ነው የተቀምጠች ግለሰብ ነች እያለች ሁሉ ስትና ይናገራት ነበር ማለት ነው። ያው ያሉት ነገሮች አሁን ድረስ አንዱ ለአንዱ መመላለሱ አልቀረም፣ አንዱ ለአንዱ መልስ ምት መሰጣጠቱ አልቀረም ማለት ነው። ይሄ ሁሉ ነገር የሚባልባቸው ኤልሻዳይም ሳምሪም በቲክቶክ በሪፖስት አማካኝነት ራሳቸውም የመልስ ምት እየሰጡ ይገኛሉ። ሳምሪ እንግዲህ ቤታ የተናገረችው ንግግር፣ በተለይ ደግሞ ሜካፕ ምንም ሳታረግ በተፈጥሮ ቆንጅናዋ የታየች ነች፣ ሳምሪ በጣም ቆንጆ ነች እያለች ቤታ ያሞገሰችበትን ፓርት ላይ ሼር አርጋ ሪፖስት ስታረገው ተመልክተናል። በሌላ በኩል ደግሞ ኤልሻዳይ የተለያዩ ሰዎች እሷን የደገፉበት በተለይ ደግሞ ኤልሻዳይ የተማረች ነች፣ ለምንድን ነው የምታሸማቅቋት? ኤልሻዳይ ምንም አይነት ክፋት አላሳየችም። ምንም አይነት ነገርንም አልተፎካከረችም። ያለ ቦታዋ ያለ ስሟ ስም የምትሰጧት ሰዎች፣ ለምንድን ነው ስም የምትሰጧት? እያሉ እኒህን የተናገሩትን ኤልሻዳይም ሪፖስት እያደረገች በቲክቶኳ ሀሳብ አስተያየቷን ሼር እያደረገች ይገኛል ማለት ነው እኔ እንግዲህ እዚህ ነገር ላይ አንድ አሳብ መስጠት እፈልጋለሁኝ። ኢሬቻ በዓል ሲከበር ሁሉም የየራሱን ያምርብኛል ብሎ ይዞ የመጣውን ነገር በራሱ ባህል ልብስ ተውቦ አምሮ በፎቶ በቪዲዮ ስንመለከት ነበር። እነዛንም ፎቶና ቪዲዮዎች በየሚዲያው ሲያጋሩ ነበር። ሁሉም የየራሱ ተከታይ፣ ሁሉም የየራሱ አርናቅ ያለው በዚህን ያህል ደረጃ አንዱ የአንዱን ነገር እየፈለገ በተለይ ደግሞ እንግዲህ የጂጂክያ ጠላት የነበሩ ጂጂክያ በደህናው ጊዜ ያናደደቻቸው የሚበሻሸቁ ሰዎች ይቺን ቀን እየጠበቁ ልጇን ወደ ታች ሰዎች እያደረጉ ሌላን ሰው ወደ ላይ እየሰቀሉ የሚናገሩበት ነገር ጥሩ አይደለም። እነዛን ነገሮች ደግሞ እያየች ጂጂክያ እልህ እየተያዘች ኤልሻዳይ ከምትባለው ግለሰብ ምንም ካልመለሰችላት ግለሰብ ጋር እሷም የማይገባ ሰጣ አገባ ውስጥ እየገባች እስከ ቤተሰቧ ድረስ መናገር እንደ ልጅ ሳምሪ መሆን አትችልም፣ እሷ በሌላ ነገር ነው የምትኖረው፣ እሷ በሰው ገንዘብ ነው የምትኖረው እያለች የምትናገርበት በተለይ ቤተሰብ ነገር ድረስ የምትደርስበት ነገር በጣም ደስ የማይል ነገር ነው። ሁለቱም የራሳቸው ውበት አላቸው፣ ሁለቱም የራሳቸው ተከታይ አላቸው። ስለዚህ በራስ ቸው ይመጥናናል ብለው ለብሶ የመጡትን ነገር በዚህን ያህል ደረጃ ማናናቁ ተገቢ ነው ብዬም አላስብም። በዓሉን የሚከበረውን ነገር በጋራ ያሳለፉትን ነገር ማየት፣ እሱን ሼር ማድረግ ከዛ ውጭ ያልተስማማ ነገር ካለ መተው ነው እንጂ በዚህ ያህል ደረጃ መነጋገሪያ ርዕስ ሆኖ ጭራሽ ግሩፕ ግሩፕ እየተያያዘ እንደዚህ መሆኑ በጣም ብዙዎችንም ያስገረመ ጉዳይ ነው። በአጠቃላይ እኛ ለሁለቱም ከዚህ በኋላ የተለያዩ አቅማቸውን የተለያዩ በዓሎችም ሲመጡ የሚያሳዩትን የሞዴሊንግ ስራቸው ከዚህ በላይ እያደጉ መጥተው በራሳቸው በደንብ ስራቸውን በደንብ እንዲያጎለብቱ ነው የእውነት የእኛም ከልብ ምኞታችን ሁለቱም እንግዲህ በቀጣይ በሌሎች ቪዲዮ በሌላ ስራ እናያቸዋለን ብለን እናስባለን በሌሎች መረጃዎቻችን እስክንገናኝ ድረስ ለዛሬ ይዘንላችሁ የመጣ ነው መረጃ ይህን ምስል ነበር በሌሎች ቪዲዮዎች እስክንገናኝ ሰላሙን ሁሉ ተመኘውላችሁ ሰላም